ዋና ዋና ዜናዎች። ላለፉት ሶስት ቀናት ሲካሄድ የቆየው 11ኛው የጣና ፎረም ተጠናቀቀ። እየታየ ያሉ የልማት ስራዎች በከተሞች መካከልም ተመሳሳይ የመልማት ፍላጎትና ጥረት እንዲታይ እያደረገ ነው። ለዩክሬን የሰላም ድርድር ቻይና ሩሲያን እንድታሳምን ትራምፕ ፍላጎት እንዳላቸው አሳወቁ። ጤና ይስጥልኝ፣ እንደምናመሻችሁ። ከፋና ቴሌቪዥን የእሁድ ምሽት ፋና ዜናችን ተጀምሯል። ፋና ዜናው በቀጥታ ስርጭት ወደ እናንተ ይደርሳል። ለይኩን አለም ነኝ፣ አብራችሁን ቆዩ። ላለፉት ሶስት ቀናት ሲካሄድ የቆየው አስራ አንደኛው የጣና ፎረም ተጠናቀቀ። ፎረሙ በአፍሪካ ሰላምና ደህንነት ላይ ያተኮሩ የመፍትሄ ሀሳቦች ለውይይት የቀረቡበት ነው። በቀጣዩ ሪፎርም መሬት የወረዱ ተግባራዊ እርምጃዎች የውይይቱ አካል ሆነው መምጣት እንደሚኖርባቸው በፎረሙ መዝጊያ ተጠቅሷል። አሸናፊ ሽብሩ ተጨማሪ ዘገባ አለው። በአህጉሪቱ ሰላምና ደህንነት ላይ ያተኮረው ላለፉት ሶስት ቀናት በባህር ዳርና አዲስ አበባ ሲካሄድ የቆየው 11ኛው የጣና ፎረም የውይይት መድረክ፣ አፍሪካውያን ስለ ችግሮቻቸው መፍትሄ ለማስቀመጥ ሀሳቦችን የተለዋወጡበት ሆኖ አልፏል። በመድረኩ የቀረቡ የውይይት ሀሳቦችና ግብረ መልሶች በርካቶቹ የሚያሳዩት በአህጉሪቱ ተመሳሳይ የችግር ዑደት ስለመኖር ነው የሚሉት የፎረሙ ተሳታፊ ለእነዚህ የመፍትሄ አቅጣጫ የተባሉ አማራጮች ተንሸራሽረውበት መጠናቀቁን ነግረውናል። በአራቱም አቅጣጫ ስትሄድ፣ በሰሜንም፣ በምዕራብ፣ በምስራቅ ምስታሄድ አፍሪካውያን ተመሳሳይ የሆነ ተግዳሮቶችን እያስተናገዱ ይገኛሉ። ስለዚህ ከዚያ አንጻር እንግዲህ የየትኛውም አካባቢ ላይ ያለው የአፍሪካ ጉዳይ የጋራ የሆነ ጉዳይ ነው። የሰላም ጉዳይ የኢትዮጵያ ብቻ ሳይሆን በየትኛውም አፍሪካ ሀገር ላይ አንዱ ትልቁ የሆነ አጀንዳ ነው። የወጣትና የስራ ጉዳይ የኢትዮጵያ ብቻ ሳይሆን ሌላውም የአፍሪካ ሀገር እያስተናገደ ያለ ችግር ነውና እነዚህ በጋራ ሁሉንም የአፍሪካ ሀገራት ይናው ቻሌንጅ እያደረጉ ያሉ ተግዳሮቶችን እንዴት መፍታት ይቻላል የሚለውን አፍሪካውያን በጋራ የመከሩበት መድረክ ነው። በፎረሙ የአፍሪካን ተጠቃሚነት በፍትሃዊነትና እኩልነት ላይ በተመሰረተ መስመር ለማረጋገጥ የሚረዱ ሀሳቦች መነሳታቸውን በመዝጊያው ላይ ንግግር ያደረጉት የፎረሙ ቦርድ አባልና የቀድሞ የማላዊ ፕሬዝዳንት አንስተዋል። ሰላምን ማጽናት ከተቻለ የተፈጥሮ ሀብቶችን በመጠቀም አህጉሪቱን ማሻገር እንደሚቻልም አስረድተዋል። ባለፉት ሶስት ቀናት አህጉሪቱ በተለዋዋጩ ጂኦፖለቲካዊ ዳራ ውስጥ እንዴት ጥቅሟን ማስጠበቅ እንዳለባት ተመልክተናል። በአካታችና የማይበገሩ ተቋማት ግንባታ ሂደት ውስጥ የዲጂታል ሽግግሩንም ሚና ተረድተናል። የተፈጥሮ ሀብታችንንም ለመጠቀም የሚያስችሉ ተግባራዊ የታደሱ አላማዎችንም ለይተናል። ፍትሐዊነትን ባረጋገጠ መልኩ ተሞክሮዎችን መጋራትና ዓለም አቀፍ ትብብሮችን በመከባበር ላይ ተመስርተን ማስፋፋት አለብን። ይህ ፎረምም በተለዋዋጩ ዓለም የአፍሪካን ስፍራ በመለየት ረገድ የጋራ መግባባት እንዲኖር ያስቻለ ነው። የጣና ፎረምም እነዚህ ሀሳቦችን የጋራ በማድረግ መሬት የማውረድ ተስፋ እንደተጣለበት ዶክተር ጆይስ ባንዳ አብራርተዋል። የጣና ፎረም ፋይዳም የተነጋገርናቸውን ጉዳዮች ወደ ተግባር በመለወጥ ረገድ በሚኖረን ቁርጠኝነት የሚለካ ነው። ያለፉት ሶስት ቀናት የሀሳብ ልውውጦቻችንም ትርጉም ያለው አፈጻጸም ሲኖር ፍሬያማ ይሆናሉ። እንደ ፎረሙ ቦርድ አባል የምናስተላልፈው እና ከዚህ ዓመቱ ዝግጅት በቁርጠኝነት ተሳክቶ ማየት የምንፈልጋቸው ቁልፍ ነገሮችም እነዚህ ናቸው። የተወያየንባቸው የጋራ አጀንዳዎቻችን ወደ ተግባር ተለውጠው ማየት እንፈልጋለን።

አጀንዳ በአህጉሪቱ ለሚስተዋሉ የሰላም እጦቶች የተፈጥሮ ሀብቶችም የራሳቸው ሚና አለ የሚሉት ተሳታፊዎች ደግሞ ይህንን መልሰው መፈተሽና ለሕዝብ ጥቅም መዋል እንደሚገባ ያነሳሉ። እነዚህን መለስ ብሎ ማየትና በፎረሙ የተነሱ ሀሳቦችን ቀምሮ የመፍትሄው አካል ለመሆን እሴቶቻችንን መጠቀም እንደሚገባ ተጠቅሷል። አፍሪካውያን መረዳት ያለብን ቁልፍ ነገር ቢኖር የተፈጥሮ ሀብቶቻችንን ለአፍሪካውያን ጥቅም እየዋሉ ነው ወይ የሚለውን ነው አንጡሮ ሀብቶቻችን ያለምንም ተጠቀ ተጠቃሚነት ሀገሪቱም ተጠቃሚ ሳትሆን እየወጡ ስለመሆኑ ማሳያዎች አሉ። ስለዚህ ስናስብ እሴት ጭመራና ተጠቃሚነትን ማረጋገጥ ላይ በምላሽነት ልንሰራ ይገባል። ሀብቶቹ ለሚወጡበት ማህበረሰብ ፋይዳ ያለው ስራ መስራት አለብን። ለሀገሪቱ ልማት ተደራሽነት ጠቃሚ መሆን አለበት። ለዚህ የሚረዱን አሁን አሁን እያጣናቸው የመጣነው የተለያዩ እሴቶች አሉ። ይህንን እንደገና ማጤን ይኖርብናል። መሪዎች እነዚህን መጠቀም ከቻሉ ጥቅሙ አለ። መገለጫዎችም አሉ። ያለንም ምርጫ ዞር ብሎ ማየት ነው። ችግሮችን መቅረፍ እንችላለን። ፎረሙ ሰላምና ደህንነትን የተመለከቱ የተለያዩ አጀንዳዎች ቀርበው ውይይት ተደርጎበታል። በኢትዮጵያ እየታዩ ያሉ የልማት ስራዎች በከተሞች መካከል ተመሳሳይ የመልማት ፍላጎትና ጥረት እንዲታይ እያደረጉ ነው። የልማት ስራዎቹ ሰፍተው እንዲቀጥሉ የልምድና ተሞክሮ መለዋወጫ መድረኮች ሚናቸው የጎላ መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ነግረውናል። ጀማል አህመድ ተጨማሪ ዘገባ አለው። ባለፉት ጥቂት ዓመታት ከተሞችን ማነቃቃት የቻሉ የልማት ስራዎች ሲሰሩ፣ እነዚህ ስራዎች በከተሞች መካከል ጤናማ ውድድርን መፍጠር የቻሉ ናቸው። ነዋሪዎችም ከተማቸውን በማሳመር ሂደት ውስጥ አስተዋጽኦ እንዲኖራቸው እድል የፈጠረ ነበር። እያንዳንዱ ከተማ የራሱ የሆነ ማንነት፣ የራሱ የሆነ ፊቸር፣ የራሱ የሆነ አቅም፣ የራሱ የሆነ የማደግ እንዲሁም አብዛኛው ኦፖርቹኒቲ ያለው በመሆኑ ከተማ ከከተማ የሚወዳደርበት ከተማ ከከተማ የሚፎካከርበት ከተማ ደግሞ በትብብር በጋራ የሚሰሩበት የህትማማችነት መንፈስ መንፈስንም እንግዲህ ከተሜነት ቋንቋም ስለሆነ ከተሜነት ማንነት ስለሆነ ራሱ እርስ በርስ የሚተባበሩበትም የሚፎካከርበትም በሂደቱ ደግሞ የሚያድጉበትን እያየን ያለ ነው። በእርግጥ ከተሜነት መገለጫው አይነተ ብዙ ቢሆንም መሰል ልማት ስራዎች በስፋት እንዲሰሩ በማገዝ ረገድ ደግሞ በከተሞች የሚካሄዱ የልምድና ተሞክሮ መለዋወጫ መድረኮች ያላቸው ሚና የጎላ ነው። ከእነዚህ መድረኮች መካከል ደግሞ የኢትዮጵያ ከተሞች ፎረም በጉልህ የሚጠቀስ ነው። ራሳቸውን ፕሮሞት አድርገው ተጨማሪ የስራ እድልና ኢንቨስትመንት የሚጠሩበት ነው የሚሆነው። በዚህ ሂደት ደግሞ እንግዲህ ደረጃ እናወጣላቸዋለን። በደረጃው መሰረት የፈርጅ አንድ የምንላቸው ከተሞች እርስ በርሳቸው አወዳድረን እውቅና የምንሰጥበት ነው። በሁለተኛ በሶስተኛ ደረጃ ነው ያሉትን በዛው ልክ እውቅና የምንሰጥበት ነው። የረጅም ጊዜ እቅዳቸው መሰረት አድርገው እንዲቆረቆሩ ድል የሰጠ ነበረ። ሁለተኛው ከተሞች ራሳቸውን ለኑሮ ጽዱ ውብ እንዲሆነ ያደረገ የኮሪደር ልማት እንዲካሄድ ያደረገ ነው የነበረው። በዚህም ኮሪደር ልማት ብዙ ከተሞቻችን ወደ ስማርት ሲቲ እንዲያድጉ እድል የሰጠ ነው የነበረው። አስረኛው የኢትዮጵያ ከተሞች ፎረም በቀጣይ ከህዳር 6 እስከ 10 2018 ዓ ም በአፋር ክልል ሰመራ ሎጊያ ከተማ ይካሄዳል። እንዲህ ያለው ሁነት ደግሞ ከተሞች ያላቸውን ሀብት በማስተዋወቅ ተጠቃሚነታቸውም እንድጨምር እድል የሚፈጥር ነው። ትልቁ የባህል ልውጥ እናደርጋለን። ስለዚህ አሁን ለእኛ እንደ ሰመራ ሎጊያ ከተማ ወይም እንደ አፋር ክልል ትልቁ ትልቁ ተቀሜታ ያለው ለእኛ ነው አሁን ምክንያቱም እኛ ያለ ነው ጸጋ እኛ ያለ ነው ሀብት እኛ ያለ ነው ፖተንሲያል። ይህ ክልሉ ያለ አጠቃላይ ክልሉ ያለውንም ሀብትም ጭምር ነው አሁን ለመሸጥ እየተዘጋጀን ያለ ነው። ለዚህ ቦታ ካፍቴሪያዎች እንዲኖሩት፣ እዚህ ቦታ ላይ ፓርኪንጎች እንዲኖሩ፣ እዚህ ቦታ ላይ ለሰዎቹ የመጸዳጃ ቦታዎች እንዲኖሩ የማድረግ ስራ እየተሰራ ነው ያለው። ሁለተኛ ደግሞ ከተሞች ስራቸውን የሚያስተዋውቁበት ቦታ ወይም ደግሞ ሼድ እየተሰራ ነው ያለው። በተለይም አሁን ላይ በከተሞች ስማርት ሲቲ ትግበራ በትኩረት የተሰራበት እንደመገኘቱ የተሻለ ልምድና ተሞክሮ የሚወሰድበት እንደሚሆንም ይጠበቃል። ሁነቱን ለማዘጋጀት በሚደረጉ የቅድመ ዝግጅት ስራዎች የከተሞች ልማት ይገለጻል። ይህም ለከተሞች እድገት ከሚኖረው ፋይዳ ባለፈ ለስራ እድል ፈጠራም የበኩሉን አበርክቶ ያደርጋል። ከተሞቻችን የተጨማሪ የስራ እድል የሚፈጥሩም ስለሆነ የቱሪስት መስህብ ሴንተርም እንደመሆናቸው መጠን የቱሪስት ሴንተሩ ላይ የተሰራ የቱሪስት መስህብ እንዲሆኑ ደግሞ የተሰራባቸው ስራዎች ከፐብሊክ ፕላዛዎች አኳያ ሊሆን ይችላል፣ ከጋራ ስፔሶች አኳያ ሊሆን ይችላል፣ ከስፖርት ማዘውተሪያ አካባቢዎች ሊሆን ይችላል፣ የሆቴልና ቱሪዝም ጋር የተያያዘ ሊሆን ይችላል። የተለዩ የተሰሩ ስራዎች ለዛ እውቅና የሚሰጥበት ነው የሚሆነው። ሌላው ዲጂታላይዜሽን ነው። ከተማ እንግዲህ ለመዘመንም አንዱ መሰረት የሚያደርገው በጣም ባጠረ ጊዜና በዘመነ መንገድ አገልግሎት የሚገኝበት ቦታ ስለሆነ አገልግሎቶቻቸውን በምን ደረጃ ለዜጎቻቸው ለከተማ ነዋሪው የማዘመን ስርዓት ውስጥ ገብተዋል የሚለውንም እንግዲህ የምናይነው የሚሆነው ከተሞች ያላቸውን እሴት በማስተዋወቅ መሰረትን ሲጥል፣ በከተሞች መካከል የመልማት ውድድርን ይፈጥራል። በሆቴል ቱሪዝም ዘርፍ ለተሰማሩ አልሚዎችም ተጨማሪ እድል የሚፈጥር ነው። ፋና ዜና ነው እየተከታተላችሁ ያላችሁት። አብራችን ስላላችሁ እናመሰግናለን። የፖለቲካ ስርዓትን ለማዘመን በፉክክርና ትብብር መካከል ሚዛን መጠበቅ ያስፈልጋል አሉ የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ። አቶ አደም ፋራህ ይህንን ያሉት በአማራ ክልል መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የምክክር መድረክ በባህር ዳር ከተማ እየተካሄደ ባለበት ነው። ጤናማ ፉክክር እንዲኖር ለማስቻል የፖለቲካ ፓርቲዎች የራሳቸውን ሚና መወጣት እንዲችሉና የህዝቡን ፍላጎት መሰረት ያደረጉ አጀንዳዎችን ይዘው እንዲሰሩ እንዲሁም ህግና መርህን ማክበር እንደሚኖርባቸውም ነው አቶ አድም የተናገሩት። የአማራ ክልል ፕሬዚደንት አቶ አረጋ ከበደ በበኩላቸው የፖለቲካ ፓርቲዎች የጋራ ምክክር የዴሞክራሲ ልምምዳችን ስር እንዲሰድና ጠንካራ የዴሞክራሲ ስርዓት እንዲዳብር የሚያስችል ነው ብለዋል። ለሰላም ልማትና ሁለንተና የህዝብ ተጠቃሚነት ሁነኛ ሚና እየተጫወቱ ያሉ የፖለቲካ ፓርቲዎች እንዳሉ ሁሉ ዴሞክራሲን አደጋ ላይ የሚጥሉ አስተላልፎች የያዙና በኃይል መንግስትን የመናድ ተግባርና ፍላጎት ያላቸው መኖራቸውንም አንስተዋል። የአማራ ክልል መንግስት ከፖለቲካ ፓርቲዎች ጋር የምክክር መድረክ ማካሄዱ የሚበረታታና መልካም ተሞክሮ መሆኑን ያነሱት ደግሞ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክክር ቤት ምክር ቤት ሰብሳቢ አቶ ሰለሞን አየለ ናቸው። ፓርቲዎች ለዴሞክራሲ ስርዓት ግንባታ ከሚያደርጉት አስተዋጽኦ ጎን ለጎን የክልሉን ህዝብ የሰላም ዴሞክራሲና ልማት ፍላጎት ለማሟላት የበኩላቸውን አስተዋጽኦ ማድረግ ይገባናልን ብለዋል። መረጃውን ያደረሰን ባልደረባችን ደሳላይ ቢራራ ነው። የውጭ ዜና። ለዩክሬን የሰላም ድርድር ቻይና ሩሲያን እንድታሳምን ትራምፕ ፍላጎት እንዳላቸው አሳወቁ። ዶናልድ ትራምፕ ለአምስት ቀን የስራ ጉብኝት ወደ ሩሲያ አቅንተዋል። ፕሬዚዳንቱ ወደ ነጩ ቤተ መንግስት ከገቡ በመጀመሪያ